የናፖሊ እና የኢንተር ሚላን አጓጊው የሴሪኤ ፉክክር። ሰላም ሰላም ውድ የፉትቦል ማዕድ ተከታዮች እንዴት አላችሁ? ፉትቦል ማዕድ የናፖሊ እና የኢንተር ሚላንን አጓጊ የሴሪኤ ፉክክርን ይዞላችሁ መጥተዋል። የአውሮፓ ታላላቅ ሊጎች እስካሁን ሻምፒዮን ያልታየበት የጣሊያን ሴሪኤ ብቻ ሆኖ እስከ መጨረሻው ሳምንት ልብ አንጠልጣይ ሆኖ ቀጥሏል። የናፖሊ ና ኢንተር ሚላን ፉክክር በበረታበት ሴሪኤ ናፖሊ ከሜዳው ውጪ ከፓርማ ጋር 0 ለ0 በመለያየቱ ኢንተር ሚላን ወደ ዋንጫ አቀርቦ ነበር። ይሁን እንጂ ኢንተር ሚላንም ከላዚዮ ጋር በሜዳው ሁለት እኩል በመለያየቱ ናፖሊ በ79 ነጥብ፣ ኢንተር ደግሞ በ78 ነጥብ ሁለተኛ ደረጃ ላይ ተቀምጧል። የሴሪያውን አሸናፊ ለመለየት የመጨረሻው ሳምንት አስፈልጓል። ናፖሊ በሜዳው ላይ ከካግሊያሪ ጋር የሚጫወት ሲሆን ካሸነፈ በቀጣይ ሻምፒዮንነቱ ይረጋግጣል። ኢንተር ሚላን ከሜዳው ውጪ ከኮሞ ጋር የሚጫወት ሲሆን እሱም አሸንፎ የናፖሊን ነጥብ መጣል ይፈልጋል። ጨዋታው እንዲጠበቅ ከሚያደርጉ ሌሎች ምክንያቶች መካከል የሁለቱም ቡድኖች አሰልጣኞች በትላንት ጨዋታቸው በተመለከቱት ቀይ ካርድ የመጨረሻውን የሴሪኤ ጨዋታ የማይመሩ መሆኑ የሴሪኤ ዋንጫ ወደ ደቡብ ጣሊያኗ ኔፕልስ ወይንስ ወደ ፋሽን ከተማዋ ሚላን? የመጨረሻው የሴሪኤ ሳምንት ጨዋታ በጉጉት ይጠበቃል። ፉትቦል ማዕደም በዩቲዩብም ሆነ በቲክቶክ ላይክ፣ ሼር እና ኮሜንት እንዲሁም ሰብስክራይብ ማድረግ እንዳትረሱ